እንደ ዛሬ ከፍተኛ ፕሪሚየር ሊግ ውድድር ውስጥ በተገኘው ተጫዋች በማንቼስተር ዩናይትድ እና ሳንደርላንድ መካከል የተካሄደው ውድድር በተስፋችን መልኩ ተፈንታ በተወሰኑ ተጫዋቾች አፈጻሚ ሥራዎች በመሆኑ ብዙ ውይይትና ትኩረት ሰብስ አደረገ። ውድድሩ እንዴት ነበረ? ውጤት እና ቁልፍ ተጫዋቾች

ባጠቃላይ እንደ ኩኩያን ሳይድኪ ሐሳብ ላይ የተደረገው ጥፋት ሳይኖረው የሚሆን ውጤት አግኝቷል። ተጨማሪ ተጫዋቾች እንደ ብፋኖ ፌርናንዴስ፣ ኬሰመሮ፣ ውርክስያው፣ ማትሺግስ ዲዋይርድ እና አሜድ ዲያዋው የተለያዩ አፍጻሚ አስተዋጽኦዎችን ተለጥፈዋል። ነገር ግን ዲዮጎ ጃዋት በዚህ ግጥም አብዛኛውን ግምት እንደሌለ የተገለጸው ተጫዋች ነበር።

በዚህ ውድድር ፍትሃዊ መመኪያ ባለመጠቀም ይህ ሁሉ የተጫዋቾችና አስተዳደር ቡድን የተወሰኑ ችግሮችና መልካም አስተዋጽኦዎችን ይታያል። ይህ አሸናፊነት በዩናይትድ ለአንዳንድ ጊዜ ፍቅር ይጨምራል። እንደ ውድድር ተግባራዊነት ለተወካዮችና ተቀባዮች መልካም መልእክት ሊሆን ይችላል። በፕሪሚየር ሊግ ውስጥ እየተሳተፉ የሚገኙ ተጫዋቾች በዚህ ውድድር ላይ የተዘጋጁበት አቅም ይገልጻል።